አንደኛ ፋይናንስ የፋይናንስ ጉዳይ ነው፣ ወይ ደግሞ የገንዘብ ችግር ነው። አንድ ሁለተኛ ደግሞ ለርኒንግ ኤንቫይሮንመንት ነው። ሶስተኛ ነገር ደግሞ ቅድም እሱ እንዳነሳው ነው፣ ዶክተር ዮና ያነሳቸው ነገሮች ናቸው። ሞርን ያውም ፋይናንሽል እና ለርኒንግ ኤንቫይሮንመንቱ ምን መሆን አለበት የሚለው ልንገራቸው። እኔ አንድ ነገር መናገር ፈልጋለ። እኔ ከጎንደር ነበረ ወደ አዲስ አበባ ጥቁር አንበሳ ለመማር የመጣሁት ከጎንደር ተነስተ ስንመጣ እና መጀመሪያ ረዚደንሲ እንደደረሰን ወደ አይነት ረዚደንሲ እንደደረሰኝ በጣም ሲያሳስበኝ የነበረው የቤት ኪራይ ነው። ባይዘበው የቤት ኪራይ ሁልጊዜም አሳሳቢ ነው። እስፔሻሊ ወደ አዲስ አበባ ሲመጣ ማንም ሰው በቤት ኪራይ በጣም ይጨነቃል። እኛ በጣም ነበር የምንጨነቀው እና እኔ ወደ አዲስ አበባ በምመጣበት ጊዜ ይቅርታ፣ በጣም ወደ አዲስ አበባ በምመጣበት ጊዜ በጣም ሲያስጨንቀኝ የነበረው የቤት ኪራይ እንዴት ነው የምንከፍለው ነው። ምክንያቱም የዛን ጊዜ ደሞዛችን አስር ሺ ብር ነበረ። እኔ በሌክቸርነት ስለነበረ የተቀጠር ነው ደሞዛችን አስር ሺ አስራ አንድ ሺ ነበረ የሚደርሰን የነበረው እና ቤት ኪራይ ስንጠይቅ ስቱዲዮ አምስት ሺ ብር ነበረ አምስት ሺ ብር ወደ አራት ሺ አምስት ሺ ብር ነበረ። እና ያው እንግዲህ ትራንስፖርት አለ፣ ብዙ ነገር አለ። ከዛ መሀል ላይ እንትን የምንለው ምግብ መብላት አለብን፣ ካርድ መሙላት አለብን ለስልካችን። ያው ብዙ ነገር አለ ታውቃላችሁ ብዬ ያስባለሁ። ፕላስ ደግሞ አውት ኦፍ ማይ ሆም ታውን ወይም ደግሞ ከሀገር ውጭ ከተወለዱበት አካባቢ ወጥቼ እንደዚህ ትልቅ ከተማ ላይ ለመማርም ስመጣ ብዙ በጣም የሚፈጠሩ ብዙ ችግ እንትኖች አሉ። አዳዲስ ነገሮች የምናያቸው ነገሮች አሉ፣ ከዋጋ ውድነት አንጻር ማለት ነው። እና እኛ ለምሳሌ ሆን በመጣበት ጊዜ ለሁለት ነበረ፣ አንድ ስቱዲዮ ተከራይተን የምንኖር የነበረው አንድ ስቱዲዮ የተከራየነው ለሁለት ተከራይተን ከአንድ ጓደኛ ጋር ሁለት ፍራሽ አንጥፈን መሬት ላይ። ይሄ እውነቱን ነው ምነግራችሁ፣ ባይዘው ሁለት ፍራሽ አንጥፈን ነበር የምንኖረው። አስቤዛ ካልኩሌት አድርገን እያዋጣን፣ እየደመርን፣ እየቀነስን ነበረ። ራሳችን እየሰራን ማለት ነው። ኢቭን ምግብ እንትን ለማለት እንኳን ራሳችን እየሰራን ሰራተኛ የሚያበስልልን እንኳን ለመቅጠር በጣም ስለሚቸግር በዛን ጊዜ ማለት ነው። እንደዛ እያደረግን ነበር የምንማረው። እሱም ስቲል አሁንም ቢሆን መናገር የሚፈልገው ያ በጣም ስቲል ቻሌንጅ ነው። ነገር ግን በጣም ከባዱና በጣም ሪሊ የአንድን ሬዚደንት ላይፍ ቻሌንጅ የሚያደርገው ለርኒንግ ኢንቫይሮንመንቱ ነው። እውነቱን የምነግራችሁ ነገር ለርኒንግ ኢንቫይሮንመንቱ ጥሩ ከሆነ ሌላው ነገር በሙሉ መልክ ይይዛል፣ ወይም ደግሞ ሌላው ነገር በሙሉ መስመሪያ ይይዛል። ምንም ችግር የለውም። ለምሳሌ እኔ ሁለት ጁኒየሮቼ ለሶስት ነበር አንድ ወር ባለ ሁለት ቁ እንደምንም ለሶስት ነበር ተክራይቶ የሚኖሩት ለሶስት እዛው አካባቢ ጥቁር አንበሳ አካባቢ ለሶስት ተከራይቶ ነበር የሚኖረው። ይሄ ኢሹ አይደለም እውነት ለመናገር ምክንያቱም አብዛኛውን ጊዜ ዲዩቲ ና ዲቲ ሩም ነው የምናድረው። እንደምታቁት ሐኪሞች መቼም ይቅርታ ስልክ እየገባቢ ስለሆነ ነው። ሐኪሞች ብዙ ጊዜ ዲቲ ሩም ነው የምናድረው። ለሶስት ብንከራይ ፕሮባብሊ እዛ ቤት ውስጥ የሚያድረው አንድ ሰው ሊሆን ይችላል። የተለያየ ፊልድ ነው የምንሆነው ብዙ ጊዜ እና የሆነ የምንኖርበት ቦታ ብዙም ይን ያክል አሳስባል ብያለሁ። እኔ ቤቴ የማድርባቸው ጊዜያት በጣም ጥቂት ነበሩ። ቁጥራችንም ትንሽ ከመሆናችን የተነሳ አብዛኛውን ጊዜ ወይ ጥቁር አንበሳ ነው ማድረው ወይ የካቲት ነው ይቅርታ፣ ወይ ጥቁር አንበሳ ነው ወይ ደግሞ የካቲት ነበር የምናድረው፣ ዲውቲ ሆነን ማለት ነው። ወይም ደግሞ ማታ ማታ ዲውቲ ሌላ ቦታ እንሰራለን ማለት ነው። ምክንያቱም የተወሰነ ነገር ኢንካም ያስፈልጋል፣ ለሆነ ለሆነ ነገር ቢያንስ ቢያንስ እንኳን ለምንበላው ምግብ ላለማሰብ ማለት ነው እና ከፋይናንሱ በላይ እኔ ሞር ያስጨንቃል ብዬ የማስበው ለርኒንግ ኤንቫይሮንመንቱ በጣም ቬሪ ቶክሲክ ነው ብዬ ነው ማስበው የሬዚደንሲ ፕሮግራም። እውነት ለመናገር መፍትሄም ቶሎ የማናገኘው እርስ በርስ ያለን መከባበር እርስ በርስ ያለን ሪስፔክት በጣም በጣም ገና ነው። እንደተማረ ሰው ሳይሆን እውነት ለመናገር ከተማረ ሳይሆን ያልተማረሰው እራሱ ራሱ እንዴት መከባበር እንዳለበት ያውቃል ነገር ግን በተለይ ደግሞ በሲኒየርስ ኤንድ በረዚደንቶች መካከል ያለው ግንኙነት እውነት ለመናገር በጣም የሚቀረው ኢማቹር የሆነ አይነት ሲስተም ነው ያለ። ያ ማለት ዶክተርስ ለዶክተርስ ማለት ነው። ዶክተርስ ለዶክተርስ ስፔሻሊ ደግሞ ስፔሻሊቲ ሬዚደንሲ ተማሪዎችን የምታስተምሩ ርሳን ስፔሻሊቲዎችን የምታስተምሩ ስፔሻሊስት ሐኪሞች እኔ የሚገርማችሁ አንድ ኤክስፒሪየንስ ያለኝን አንድ ልምድ ልንገራችሁ። እኔ ሬዚደንቱ ፍሬ ፍሬሽ ማል ላይ ነው ፍሬሽ ማል ላይ ነውና ከልደታ ወደ የካቲት ለመሄድ ሰሜና አቅራቢ ነኝ። ጧት አስራ ሁለት ሰዓት ወጠን። የዛን ቀን የሚገርማችሁ ስላሴ ስለነበረ ያው ወደ አራት ኪሎ አካባቢ መንገድ ይዘጋጋል። ሰልፉ ሰልፍ እንዳይመስላችሁ የነበረው ሰልፍ ማለት ነው። አስራ ሁለት ሰዓት ነበር የወጣን ከቤታችን። ዝናብ ትንሽ ካፊያ ነበረው፣ እንደዛ ሆኖ ወጠን። ምንም እሱ ኢሹ አልነበረም። የሚገርማችሁ የቤት ኪራይ ለሁለት ለሶስት እየኖርን ምንም አይመስለንም ነበረ ቁርስ ምናምን መብላት ብዙ ትርጉም ብዙ ትኩረት አንሰጠው ነበረ። የመጀመሪያ ሴሚናር አቅራቢ ሁኜ የመጀመሪያ ሴሚናር አቅራቢ ሴሚናር ለማቅረብ ሲሄድ ሰልፉ በጣም ረጅም ነበረ። ብለምን አንዳንዱም ሰው ደግሞ አይረዳችሁም ለመቅደም እራሱ ዘንድ በደረሰ ሰ ሁለት ሰዓት ላይ ከአስራ ሁለት ሰዓት ወጥተን ሁለት ሰዓት ላይ ታክሲ ያገኘ ሆስፒታሉ እስከሚደርስ ድረስ ኦልሞስት የወሰደብኝ ጊዜ ኦልሞስት ወደ አርባ ደቂቃ ነበር የወሰደብን መሀል ላይ መንገድ ስለነበር ፕሬዘንት ለማድረግ ስገባ ሲኔሩ ኦልሞስት እንዳታቀርባለ ለምን ዘግይተሃል ለማስረዳት ሞክር እንደዚህ ነው ቀኑ የሚመጣው ከዚህ ነው የወጣሁት በዚህ ሰዓት ነው እንግዲህ ኮመን አንደርስታንዲንግ ነው ነገራቸው ዋት ሜክስ ሬዚደንሲ ታፍ የሚለው ነገር ለነገራቸው ፈልጌ ነው ሪሊ ታፍ የሚያደርገው ምንድን ነው ፋይናንሱ ጋር ቀጥሎ ከፋይናንሱ ቀጥሎ ማለት ነው ግን እንደውም እኔ ሞር ኦፍ ከፋይናንስ በታች ነው ነው ብዬ የማስበው ምክንያቱም ፋይናንስ መስራት ይቻላል። በሆነም አዲስ አበባ ብዙ ፕራይቬት አለ፣ ለምሳሌ መስራት ትችላላችሁ በሚኖራችሁ ትርፍ ሰዓት ላይ፣ ታብ ማግኘትም ትችላላችሁ። ነገር ግን በጣም ታፍ እያደረገው ብዙ ሬዚደንቶች ዊዝድሮ እንዳያደርጉ ብዙ ተማሪዎች እኔ በጣም ብዙ ዲፓርትመንቶች ማቃቸዋሉ። በጣም በመጀመሪያ ዓመት ላይ ብዙ ዊዝድሮ የሚያደርጉ ማለት ነው። እና እኔ መኪና አለኝ አይመለከተኝም፣ ስላንተ አለኝ። ሊገርማችሁ ነገር አይሃ ማይ ኦን ካር አይዶንት ኬር አባውት ዩ አለኝ። እኔ በራሴ መኪና ነው የመጣሁት አለኝ። ሉክ እንግዲህ ያለውን ፕሮብለም ማለት ነው፣ እርስ በርስ ለመረዳድ የሚፈጥረውን ታይም ዘን ኦልሞስት ጉልበት ስሜ ማለት ይቻላል። ባክ ባክ እንትናት ሰሚናሩን ላቅርብ በደንብ ተዘጋጅ ይቻለ ፕሮግራሙ ሚናሩን ላቅርብ ብዬ እንደገና ነው እንደገና ሰሚናሩን ያቀረብኩት ማለት ነው። እንደገና ለምኜ ማለት ትችላላቸው። ዊች ዋን አሁን ከዚህ ውስጥ ተሰታዩት የትኛው ነው ከባዱ? ይሄ ነው ከባዱ ወይስ ደግሞ የቤት ኪራይ ወይም ደግሞ ሌላው እንትን ነው ከባዱ ነገር? የሚገርማችሁ ነገር ሬዚደንሲ ላይ ስትማሩ ሁሉም ሰው ሲኒየር ይኖረው። ሲኒየር ማለት አንተ አሮዋን ፈርስት ባች ከሆንክ ኢሚዲየትሊ ከአንተ በፊት ቀድሞ የገባ ሚያቅ ይኖራል። ሲስተሙን እናውቀዋለን አሰራሩ። ያ ሰው ቀድሞ ቤት ይከራይልሃል፣ ባይ ዘ ወይ ረከስ ያለ ቦታ ያገኝልሃል። ከዛም ቢያልፍም ደግሞ ፕራይቬት እንዴት መስራት እንደምትችል አንዳንድ ነገሮችን ያመቻችልሃል። ገብታችኋል አደለ? ከዛም አልፎ ደግሞ ተመርቀው የሚሄዱ ደግሞ አሉ፣ የሚለቁ የእነሱን ቦታ የመተካት ነገር አለ። ፍሬሽማን ስትሆን በጣም ታፍ የሚያደርገው ፍሬሽማን ላይ ነው። ሰከንዲር ሰርዲር ፎርዝ ሪያል ስትሄድ እልትል ቢት ፍሪደም ይመጣል። ከአንተ በታች ያሉት ብዙ ስራዎችን ቴክ ኦቨር ስለሚያደርጉ ስለሚይዙልን ማለት ነው። ነገር ግን የለርኒንግ ኤንቫይሮንመንቱን ግን በምን ልትቀይሩታት ችሉ ልንቀይሮ የማንችለው ምንድነው ነው ለረጅም ጊዜ ስር የሰደደ የሐኪሞች እርስ በእርስ ያለመከባበር የመናናቅ ያ ብቻ አይደለም። መከባበርን ብቻም ሳይሆን ኢቭን ሲኒየር ቱ ሲኒየር የምናናቅ ነገር አለ። ሲኒየር ቱ ሲኒየር ባይ ዘ ወይ በጣም ብዙ የምናያቸው ቻሌንጆች አሉ። ዛት ሜክስ ኦልሶ ሬዚደንሲ ታፍ። እውነት ለመናገር ይሄን አሁን ፋይናንሻል ነገሩን እንደው ለጊዜው ሆልድ አድርገን ይሄ ነገር ቢፈታ አንድ ሬዝደንት ልክ እንደ ነጮቹ ተከብሮ ሪስፔክት ተደርጎ ሀሳቡ ተሰምቶለት እንደ ሂዩማን ትሪት ተደርጎ በሲኒሩ በሚያስተምረው ሞርኒንግ በሚያስቀርበው በጣም እኮ የሚገርማችሁ ነገር ስድብ እኮ የሚሳደቡ ሰዎች እ አሉ ሐኪሞች አሉ። ራውንድ እያደረጋችሁ እያደረጋችሁ ስድብ የሚሰድቧቸው ሐኪሞች አሉ። ቶታሊ አንአክሴፕተብል በሆነ ሁኔታ ማለት ነው። ትናንት እሱ ፕሮባብሊ ከአንድ ቀን በፊት አንብቦት በመጣው ሳይንስ ኔክስት ደይ አንተ የምትሰደብበት ጊዜ ይሆናል። ከአንድ ቀን በፊት ባወቀው ስም ማለት ነው። ለምን አላወቅም ተብለን ልትሰለጀ ዚስ ሜክስ ሬዚደንሲ በጣም ታፍ እና አይ ቲንክ ሬዚደንሲን መጀመሪያ ከባድ የሚያደርገው ብዬ የማስበው እርስ በርስ ሐኪም ለሐኪም ያለው ሪሌሽንሺፕ መስተካከል አለበት። እንኳን ሬዚደንትን የሚያክል በጣም ጠቅላላ ሐኪም ስድስት ዓመት ሰባት ዓመት ተምሮ ጠቅላላ ሐኪሙን ሀገሩን አገልግሎ ደን ደግሞ ተፈትኖ አልፎ ከተፈትኖ ማለፍ ብቻም አይደለም። ተፈትኖ ማለፍ ቀላል እንዳይመስላችሁ፣ የሚወስደውን ኮሚትመንት እየሰራ መንግስት ሆስፒታል ላይ ጂፒውና እየሰራ እንደገና በጎን እያነበብክ በጎን ቤተሰብ እያስተዳደርክ ፕሮባብሊ ሴቱና ነብሰ ጡርና ሊሆን ይችላል ልጅ ምታነበው ወርምት የምትለው እንደዛ ሆና አልፋ ትምህርቷን ጀምራ እንደገና ደግሞ በሰሚናር በሞርኒንግ በራውንድ ሪሊ ወደዛ ወደምትማሩበት ሆስፒታል እንዳትሄዱ የሚያደርጉ ሀኪሞች አሉ። ዛት ሜክስ ሪሊ ሬዚደንሲ ታፍ። ይሄንን መቀየር የሚቻለው መጀመሪያ እርስ በርስ ሀኪሙ ለሀኪሙ ሪስፔክት እንዲኖረው ማድረግ ሲቻል ነው። ያ ሀኪም ለሀኪም ሪስፔክት መደራረግ ሲቻል እውነት ልንገራችሁ፣ ከፍትፍቱ ፊቱ እንደሚባለው ማለት ነው። ሬዚደንት አንተ ወደ ሞርኒንግ ስትገባ በጣም ቀለል ብሎ የሚጨቀጭቅህ፣ የሚሰድብህ፣ የሚያንጓጥጥህ ሪስፔክትብል በሆነው የሚያወራ ሰው ወይም ሀኪም እንዳለ እያሰብክ መሄድ እና በቃ ዛሬ እንዲልሆን ነው እያልክ እየተጨናክ መሄድ ምን ዋጋለሁ። ባለ ሶስት ኮንደምኒየም ተከራይተ ለምሳሌ ደሞዝ መቶ ሺህ ብር ኖ ሊሆን ይችላል። ባለ ሶስት ኮንደምኒየም ቤት ተከራይተ ሬዚደንሲው ግን ሄል ከሆነ ዝሮ ስርአት ፎር ይር ምን ዋትስ ፖይንት? ለምን ሰላማዊ የሆነ ሬዚደንሲ ኑሮ ለምን ባለ ሶስት ኮንደምኒየም ላይ ባለ ሁለት ኮንደምኒየም ለአራት ለሶስቱ አትማርበት? ምን ችግር አለው? ምንም ችግር የለው። ፕላስ ደግሞ ይህን ነገር እንደነገርኳቸው መቀየር የምንችለው ይቅርታ በጣም ጊዜ ወሰድኩኝ። በጣም ኢምፖርታንት ቶፒክ ስለሆነ ነው። መቀየር የምንችለው እዚያ ከማንም ጋር ሳንሄድ እርስ በርስ ሐኪሞች መቀየር ያለብን፣ ይሄ መስተካከል አለበት። ሲኒየር ሐኪሞች የምታስተምሩ ሐኪሞች ቢ ሪስፔክትፉል ቱ ዩር ሬዝደንትስ፣ ለሬዝደንቶቻችሁ ለጂፒዎቻችሁ ሪስፔክትፉል ሁኑ። ለሬዝደንቶች ብቻ አይደለም ለኢንተርኖቻችሁ ሪስፔክትፉል ሁኑ፣ አክብሯቸው። ባህሪ አይደሉም፣ ተገዥ አይደሉም። አር ፕሮፌሽናልስ ሃይሊ ኳሊፋይድ ፕሮፌሽናልስ እንዳለመታደሉ ሆኖ እንደው ሲቺዌሽኖቹ አልመቻሉ እንጂ ሀኪምነት መመረጥም ጭምር ነው። በሰው ህይወት ላይ መስራት ማለት ከዚህ በላይ ምንም ነገር የለም፣ እውነት መነግራችሁ ነገር። ስለዚህ እኔ ስፔሻሊስት ሀኪሞች በጣም ተምሳሌት የሚሆኑ ሀኪሞች አሉ፣ በጣም ማውቃቸው፣ ኦርቶ ላይ ለምሳሌ ዶክተር ማን ነበረ? በቃ ሬዚደንቶች ከልብ በቃ ሰፍ ብሎ የሚወዱት ሐኪም አለ ጥቁር አንበሳ ኦርቶ፣ ዶክተር ማን እንዲያውም፣ ሰሞኑን የሆነ ኢንተርቪውን እያየው ነበረ። ታስታውሰኛለህ? እንደ ዶክተር አበበ ዶክተር ማን ነበረ? ፕሮፌሰር ብሩክ ላፒሶ ይሆን ፕሮፌሰር አሁን ፕሮፌሰር ብሩክ ላፒሶ እኔ ይህንት የሀኪሙ ኦርቶፔዲክስ ሬዚደንቶች በሚነግሩኝ ብቻ በጣም ወደው ነበረ በጣም ወደው ነበረ። ያለው ለሬዚደንቶቹ ያለው ሪስፔክት ለሬዚደንቶቹ ያለው ፍቅር ሬዚደንቶቹን ምሳ ይጋብዛቸዋል የሚገርማችሁ ነገር ከኪሱ እያወጣ ምሳ ይጋብዛቸው ነበረ እንኳን ማስደብ ማንቋጠጥ ቀርቶ ማለት ነው እና ሬዚደንሲን ታፍ የሚያደርገው ስፔሻሊ አንዳንድ ዲፓርትመንቶች ከርስ በሚመስል እርግማን በሚመስል መልኩ ሚዝረብል ካላደረጉት ላይፉን ሬዚደንሲ ጊዜውን ሚዝረብል ካላደረጉት ትምህርት የማይመስላቸው አይነት ኢቨንት ዲፓርትመንቶች አሉ። እና ይሄንን ማስተካከል የሚቻለው ከስር ሲኒየሮቹን ብሬን ዋሽ ማድረግ ያስፈልጋል። የተማርነው ልናገለግል ነው። ባይዘወይ እውነት መናገር ነው፣ ልንገራችሁ የምንማረው ስፔሻሊስት ፖንክ ሰብ ስፔሻሊስት ፖንክ፣ አንተ ፋይናሊ የሆነ ችግር ልትፈታ ነው እዛ ጋር የተቀመጥከው እንጂ ችግር ለመጨመር አይደለም። ስለዚህ ደግሞ አንድ ሰው ከአንድ ሰው ሊበልጥ የሚችልበት ምንም ሜንስ የለም። ለምን መሰላችሁ? እንደዛ የምለው የጊዜ ጉዳይ ነው። ማተር ኦፍ ታይም ማተር ኦፍ ታይም። ትናንት ጂፒ የነበረ ዛሬ በጣም አገር የሚያውቀው ሲኒየር ሊሆን ይችላል። ትናንት ኢንተርን የነበረ ሰው ዛሬ በጣም በጣም በጣም ትልቅ ሰብ ስፔሻሊስት ይሆናል። ገብቷችኋል? ይሄ ምንን ይፈጥራል መሰላችሁ? አቢዚ እየተደረገ የተማረ ሲኒየር ወይም ደግሞ የጨረሰ ሲኒየር ሲወጣ ለሲኒየሮቹም ሪስፔክት አይኖሩም። ላስተማሩት ኮምፕሊትሊ ኢነሚ ነው የሚሆነው ጠላትም ነው የሚሆነው። ለጁኒየሮቹም ደግሞ ፍራስትሬሽን ነው የሚፈጥርባቸው። ያ መፍጠሩ አይቀርም። ምክንያቱም የተሰ ባድ ኤነርጂ፣ በባድ ኤነርጂ ደግሞ በጣም ኢዝሊ ነው የሚጋባው እና አይ ቲንክ እንደው አጠር ለማድረግ በጣም ይሄ ነገር በጣም ፊክስ ለማደርገው ነው ሬዚደንሲን በጣም ታፍ የሚያደርገው ከባድ የሚያደርገው አይ ቲንክ ኢት ኢዝ ለርኒንግ ኢንቫይሮንመንት ለርኒንግ ኢንቫይሮንመንቱ ነው እንጂ ምን ጊዜም ፋይናንሻል ነገሮች እንትን ይላሉ ብዬ አላስብም። ፕላስ ፋይናንሻል ነገሮች ላይ እኔ እንደው እንደ ምክር ለመስጠት ስማርት መሆን ያስፈልጋል ብዬ አስባለሁ። ሬዚደንቶች መማር አለባችሁ። በቃ ካልተማራችሁ ሁልጊዜም የበታችሁ ናችሁ ነው የምትኖሩት። ስፔሻሊ ወይ ከሬራችሁ ማቆም አለባችሁ ወይ ደግሞ መማር አለባችሁ። አስሎንጋስ ከሬራ በህክምና ቀጥላለሁ እስካላችሁ ድረስ ኢዘር በማስተርስ በፐብሊክ ገልዝ ሊሆን ይችላል ኦር በሬዳ ፊልድ መሄድ አለባችሁ ስፔሻሊቲ ይማራላው ካላችሁ፣ ግን በቃ ዩ ሃቭ ቱ ቢ ሬዲ በቃ በጣም ሬዲ መሆን መቻል አለባችሁ። ይሄ የሚታየው ኢንቫይሮንመንት ሊኖር ይችላል፣ ኢኮኖሚካል ችግር ሊኖር ይችላል። እኔ የሚገርማችሁ ሬዚደንሲ ስማር ፕራይቬት ላይ ፕሮብለም በመኖሩ የተነሳ ወደ ክፍለ ሀገር እየሄድኩኝ አንዳንድ ቦታዎች እየሰራው መጣ ነበር። መፍትሄ አይጠፋም ፋይናንሻሊ ራስን ለማስተካከል መፍትሄ ይኖረዋል። ቀላልም ነው። መማር አለባችሁ። እኔ አንድ የምመክራችሁ ነገር መማር አለባችሁ። የፈለገ ኦብስታክል ሊኖር ይችላል። መማር አለባችሁ። ምክንያቱም ህክምና ላይ ኦፖርቹኒቲስ ካም አዝ ዩ ግሮው። ኦፖርቹኒቲዎች በጣም እያደጉ የሚመጡት ስንማርና ስናቅ ነው። እየከፍ እያልን የምንሄደው ማለት ነው። ፕላስ ደግሞ ከትናንት ባይ ዘ ወይ ዛሬ ትልቅ ኦፖርቹኒቲ አለ። ትናንት ምን ነበረ? አሁን ሶሻል ሚዲያ አለ። አሁን ፕሮሞተር መሆን ይቻላል። አሁን አንድ ላይ ሰብሰብ ብሎ ኦንላይን ላይ ቪዲዮ እየሰሩ ዩቲውብ ላይ ቪዲዮ እየሰሩ ማስተማር ይቻላል። አሁን ቀላል ነው። ፕሮባብሊ ወደ ተለያዩ አገሮች መሄድ ይቻላል። ኦፖርቹኒቲዎች አሉ። ነገር ግን ደግሞ እነዚህን ኦፖርቹኒቲዎች መጠቀም አልችልም፣ አማን ኢንትሮቨርት ስለዚህ የግድ መማር አለብኝ ብላችሁ የምታስቡ ከሆነ መማር አለባችሁ። ተማሩ። ፋይናንሻል ነገሩ አይነው በአንድ ጊዜ የሚፈታ ነገር እንዳልሆነ እኔ አጠናለው። ፕላስ ደግሞ መታወቂያ ያለበት ነገር ምንድን ነው? በደሞዝ የሚፈታ ጥያቄ ያለ አይመስለኝም። እኔ ሪ አሹር ላድርጋችሁ፣ ደሞዝ አሁን 13 ሺ ብር ከሆነ ወይም 12 ሺ ብር ከሆነ 20 ሺ ብር ቢገባ ኢት ዳዝንት ቼንጅ አ ቲንግ። በደሞዝ የሚስተካከል ህይወት ስለሌለ ማለት ነው። ምንም ሊሆን ይችላል ደሞዙ። በደሞዝ እኔ ይስተካከላል ብዬ አላስብም። ዩ ሀቭ ቱ ቢ ስማርት ኢናፍ መሆን መቻል አለብን። ፕላስ መማር መቻል አለብን ፕላስ ሬዲ ራሳችንን ሳይኮሎጂካል ሬዲ ነው መቻል አለብን። ፕላስ ደግሞ ከአሁኑ እስፔሻሊ አሁን ኢሚዲትሊ ጂፒ የምትሆኑ ጂፒ የምትሆኑ ለምሳሌ አሁን ሬዚደንሲ የምትሆኑ ሳይሆን ጂፒ የምትሆኑ ካላችሁ ብር ሴቭ አድርጉ፣ ሴቭ አድርጉ በቃ። ምክንያቱም ወደምትሄዱበት ቦታ የምትሄዱበት የሬዚደንሲ ቦታ ስለማይታወቅ ከአሁኑ ቢያንስ የአራት የአምስት ወር ቤት ክራይ መክፈል የምትችሉበትን እና የተወሰነ ማለት ምግብ ለምግብ የሚሆን ነገር የምታንትን የምትሉበትን ቀድማችሁ አንድ አመትም ስሩ ሁለት አመትም ስሩ። ብር የተወሰነ ሴቭ አድርጉ። ዶንት ኦቨርስፔንድ ዩር መኒ የተወሰነ ብር ሴቭ አድርጉ። አይ ቲንክ እኔ ለሬዚደንት ለሬዚደንሲ ላይ የለርኒንግ ኤንቫይሮንመንቱ ቢስተካከል፣ አትራክቲቭ ቢሆን እውነት የምነግራችሁ ነገር ሬዚደንሲን የማይገባ ሰው የለም፣ እየተበደረ እየተበደረም ቢሆን ተምሮ ሰው ይቅም፣ እንትን ይላል። ምክንያቱም ሰው በብዙ ቻሌንጅ ውስጥ ያልፋል፣ በብዙ ችግሮች ውስጥ ያልፋል። ያ የበለጠ ጠንካራ እንድንሆን ያደርገናል። ችግርን የሚያቅሰው ነው በጣም ጠንካራ የሚሆነው። እኔ አድቫይስ የማደርገው አልማርም ብሎ መወሰን ራስን መጥላት ነው ብዬ ነው የማስበው።